ኢትዮጵያ ያሏትን ሀብቶች ተጠቅማ በኢንቨስትመንት ዘርፍ ተመራጭ እንድትሆን በመንግስት በኩል ልዩ ትኩረት ተሰጥቶት እየተሰራበት ይገኛል። በዚህም ከቅርብ ዓመታት ወዲህ በአፍሪካ ደረጃ ምቹ የኢንቨስትመንት አካባቢ የሆነው ከሚመረጡ ሀገራት ተርታ ስሟ በቀዳሚነት ይነሳል። በተለይም የውጭ ቀጥተኛ ኢንቨስትመንትን ይበልጥ ለመሳብም አማራጮችን በልዩ ሁኔታ የማስተዋወቅ ስራ ትኩረት የተሰጠው ጉዳይ ነው። በመጪው ግንቦት አራትና አምስት ሊካሄድ የታቀደው ሶስተኛው ኢንቨስት ኢትዮጵያ 2025 ፎረም ይህንኑ ዓላማ የያዘ መሆኑን የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለ ተደረገ ተመስገን ያነሳሉ። አጠቃላይ የኢንቨስትመንት ስምምነቶችን የምንፈርምበት ነው ብለን ኤክስፔክት እናደርጋል። ይህ ማለት በተጨባጭ በተለይ የውጭ ባለሀብቶች ወደ ኢትዮጵያ ኢኮኖሚ መጥተው ገንዘባቸውን የሚያፈሱበት ና ኢንቨስት የሚያደርጉበትን እድል ይፈጥራሉ። አንደኛው ኢትዮጵያ ለኢንቨስትመንትና ለቢዝነስ ምቹ መሆኗን ሲሪየስሊ የምናሳይበት መድረክ ይሆናል ማለት ነው። ከዚህ ባሻገር መንግስት በተለይም የኢትዮጵያ ኢንቨስትመንት ኮሚሽን ብሎም አጠቃላይ መንግስታችን ይሄ ምቹና ይሄ ለባለ ሀብቱ ኢነብሊንግ የሆነ ኢንቫይሮንመንት ለመፍጠር ሲሪየስ የሆነ ስራዎችን እየሰራ እንደሆነ ደግሞ እንዲሁም ክሊርሊ የምናሳይበት ከዛም ባሻገር አጠቃላይ በኢትዮጵያ ኢኮኖሚ ውስጥ የግሉ ሴክተር የሚኖረው ሚና እጅግ የላቀ መሆኑን በተለይም ደግሞ ያለ ግል ሴክተሩ ተሳትፎ አጠቃላይ ለምንፈልገውን ሀገራዊ እድገትን በምንፈልገው ልክ ማሳካት የማንችል መሆኑና ለዛም ደግሞ የፕራይቬት ሴክተሩ ተገቢ ሚና የሚጫወትበት መድረክ መሆኑንም እንዲሁ የምናሳካበት ነው ማለት ነው። ፎረሙ በኢንቨስትመንት ኮሚሽን፣ በገንዘብ ሚኒስቴርና በአጋሪ ልማት ድርጅቶች የተዘጋጀ ስለመሆኑም ተጠቁሟል። ከዚህ ቀደም በ223 የተካሄደው ሁለተኛው ኢንቨስት ኢትዮጵያ ፎረም ከፍተኛ ውጤት የተገኘበትና ከ750 በላይ የዓለም አቀፍና ሀገር አቀፍ ባለ ሀብቶች የተሳተፉበት ስለመሆኑም ኮሚሽነሩ አስታውሰዋል። በዚህም ከአንድ ነጥብ ስድስት ቢሊዮን ዶላር በላይ የኢንቨስትመንት ፍሰት ማግኘት መቻሉን ጠቁመው በሶስተኛው ኢንቨስት ኢትዮጵያ 2025 የተሻለ ውጤት ለማስመዝገብ መታቀዱን ጠቁመዋል። ነባር እዚህ ያሉ ባለሀብቶች እራሳቸው ኤክስፓንድ ለማድረግ አንዳንዶቹ፣ ኢንቨስት ለማድረግ አንዳንዶቹ ደግሞ አዲስ ፕሮጀክቶች ከ16 ቢሊዮን ብር በላይ ዩኤስዲ በላይ በሀገራችን ላይ ኢንቨስት ለማድረግ አልገቡበት ሁለተኛ ኤዲሽን ነው ማለት ነው። ነገር ግን ከባለፈው አንጻር ስንመለከተው የአሁኑ ለየት የሚያደርገው ገጾች አሉት። አንዱ ከዚህ ቀደም የኢትዮጵያ ኢንቨስትመንት ኮሚሽን ሁለቱንም ኤዲሽኖች ብቻውን በዋናነት ያዘጋጀው ሲሆን አሁን ግን በተለይም ቁልፍ የሆኑ ሶስት ተቋማት በጋራ የምናዘጋጀው ነው። ኢትዮጵያ በተለይም በአፍሪካም ብሎም በዓለም ደረጃ ይሄ ተቀዳሚ የኢንቨስትመንት መዳረሻ እንድትሆን ያላቸውን ኮሚትመንት ክሊርሊ የሚያሳይ ነው ማለት። የገንዘብ ሚኒስትር ዴኤታ ሰመረታ ሰዋሰው በበኩላቸው ፎረሙ በሀገሪቱ እየተካሄደ ያሉ የኢኮኖሚ ሪፎርሞች ውጤታቸው ምን ሊሆን ይችላል የሚለውን ለማመላከት አይነተኛ ሚና እንደሚኖረ ያነሳሉ። የተለያዩ ፕሮጀክቶች ለባለሀብት መቅረብ የሚችሉ አሰባስበናል። እነኚህ በተለያዩ ሴክተሮች ያሉ ናቸው። በትምህርት፣ በጤና፣ በግብርና፣ በማዕድን ኢንቨስትመንትን ሊስቡ የሚችሉ የተለያዩ ፕሮጀክቶች አሉ። ኢትዮጵያ እንግዲህ በኤነርጂ ዝቅተኛ ዋጋ የምናቀርበ ሀገር ነን። የተለያዩ ኢንዱስትሪያል ፓርኮች ተሰርተዋል። ያለን የሰው ሀብት ለማሰልጠንም በቲቬት ለማብቃትም የተለያዩ ጥረቶች ይደረጋሉ እና ይህን ምቹ ሁኔታ እንዴት አድርገን አገናኝተን ከአካባቢያችን ካሉ ጎረቤት ሀገሮች የተሻለ ሆነን የምንገኝበትን ሁኔታ ለመቀየስና ለማስተካከል እየሰራን መሆናችንን ለተለያዩ አካላት ለማሳወቅ ነው። ሀገሪቱ ይበልጥ ለኢንቨስትመንት ምቹ እንድትሆን እየተሰራ መሆኑን በማሳወቅም በተለይም ከተለያዩ አጋር ድርጅቶች ጋር በመቀናጀት ለዘርፉ የሚያስፈልጉ መሰረተ ልማቶችን የማሟላት ስራ እየተከናወነ መሆኑን ጠቁመዋል። በኤነርጂም ደግሞ አቅርቦት በተሻለ ደረጃ ከአካባቢው ሀገራት የምንገኝ ነን ይህ ማለት ግን በቂ ሰርተናል ማለት አይደለም። ከልማት አጋሮቻችን ጋር በመሆን ተጨማሪ ፋይናንሲንጎችን መንግስትም እየጨመረ የልማት አጋር የሚገኘውን ፋይናንስ ከፕራይቬት ሴክተር ጋር በማገናኘት ያልተመቻቹ ሁኔታዎች ካሉ ማመቻቸት፣ የኢንቨስትመንት ሪስክ አለ ፐርሰፕሽንም ሆነ ስጋት ካለ ደግሞ ለዛ ጋራንቲዎችን በጋራ ማመቻቸት የሚቻሉባቸውን ሁኔታዎች እየተነጋገር እያመቻቸን የምንገኝ መሆኑ ለማለት ነው። ከግንቦት አራት እስከ አምስት ለሁለት ተከታታይ ቀናት በሚካሄደው ኢንቨስት ኢትዮጵያ 2025 ፎረም ላይ የዓለም አቀፍና ሀገር አቀፍ ባለሀብቶችን ጨምሮ የንግዱ ማህበረሰብ መሪዎች፣ ፖሊሲ አውጪዎችና ከፍተኛ የመንግስት ኃላፊዎችም የሚሳተፉበት ስለመሆኑም ተጠቁመዋል።